ቻናል አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ እንግዲህ፣ ሰሞኑን ኢትዮጵያ ላይ ፋኖ ከሰሜን ወሎ እስከ ደቡብ ወሎ እንደምታዩት አጥለቅልቆታል ማለት ነው። እዚህ ጋር የምታዩአቸው ፋኖዎች በደቡብ ወሎ መካነ ሰላም ከተማ ሲገቡ ነው። እንደዚህ እንግዲህ እንደምታዩት ፋኖ የሆነውም ያልሆነውም ከተማዋ በዚህ መልኩ ተጥለቅልቃለች ማለት ነው። እና የመድያ ቅባሜዎች እንግዲህ አይዞን አይዟችሁ፣ ያው እንግዲህ ያገራችን ነው። በተረበሸች ቁጥር እኛም እየተረበሽን በሰው ሀገር ብዙ ሐሳብና ብዙ ጭንቀት ውስጥ እየገባን ነው ማለት ነው። እውነት ሀገር ሰላም ሲሆን ነው ሁሉም ነገር ሰላም የሚሆነው። እና እንደምታዩት እንግዲህ የሁላ ፋኖ ነው። የፈጣሪ ያለ ለሁላ ወለቁት፣ ኢልላ ቢላ ያረብ፣ እውነት እና ማለት ነው እኔ እንዴ ነገር ያገባው ሰው አለ? ግን እስኪ እንደው አስቡት እንዴው ለምን እንደው ግን በትክክል ማታስቡት ግን ያንዴ እንደ ግዜ ማለት ነው። እኔ ነኝ ትክክል ማላስበው ወይስ ሌላ ሰው ነው ትክክል ማያስበው? ወላለሁ እና እንግዲህ አረብ ሀገር ቆጭ ብለሽ ይሄ የመዲያም ሩዝ ካርሰሽን የሞላሽ ሴት ሁላ እየሰራ ፋኖ ነኝ እንትና ፋኖ ነኝ ያለች ያዝ በለው እያለ ተፈክራል ያዲያሚ ማለት ነው። ወዘቅ የሚያስደነግጣት ሁሉ አኳራት እንደዚህ የምትለው እውነት ለመናገር ግን ቆም ብለው ላሰበ ሰው ምክንያቱም ፋኖችም ወንድሞቻችን ናቸው የአብይ ሰራዊቶችም ወንድሞቻችን ናቸው ስለዚህ ሁሉም ወንድማማች ነው ይልቁንስ ሰላም ለኢትዮጵያ ሰላም ለሀገራችን እያላችሁ ዱአ ጸሎት ብታደርጉ አይሻልም ለተገፋው ለአማራ ህዝብ ለተገፋው ለእንትና ህዝብ ወላይ ላይ እንግዲህ የሁላ ህዝብ አስቦት እውነት። አሁን እንግዲህ ሰሜን ወሎና ደቡብ ወሎ ፋኖ ስለገባ አዳሜ ይዟል መርከት አላስቡም፣ ወደፊት ምን እንደሚፈጠር እየተጋፈጡ ያሉት እኮ ከማን ጋር ነው? ከመንግስት ጋር መንግስት ጋር ነው እየተጋፈጠ ያለው ይሄ ፋኖ የሚባል ህዝብ ማለት ነው። አማራ ምናምን ምናምን ወይ እውነት ዘረኝነት እንደዋላ ከምድር ገጽ እያጥፋለን አስለን ሁለቱንም ከምድር ገጽ እያጥፋለን። ያ ረብ እንደዚህ ፋኖንም ምን ትናንም አሁን፣ ምክንያቱም እነሱ የጠጋባቸው ባልተቻለ ቁጥር የሚያልቀው ማን መሰላችሁ? ሚስኪን የሚስኪን ለዲሃ መከራዋን አይታ እያሳደገችው ልጅ በተለይ አሁን በወሎ በሰሜን ወሎ ከወራት በፊት ጀምሮ እየተካሄደ ያለ ነገር በጣም ከባድ ነው። ለምን ሳይፈልጉ በግድ እየተገደዱ ይሄዳሉ፣ ወደ ሚኒሻነት፣ ወደ ፋኖነት ደሞዝ እንከፍላችኋል፣ ከፍላችኋል፣ ስድስት ሺ ብር፣ ሰባት ሺ ብር እንከፍላችኋል። ከአረብ ሀገር የወረዴ ወጣት ሳይቀር ስድስት ሺ እና ሰባት ሺ ብር ካገኘሁኝ ምናሽ ብዬ ነው ድጋሜ በየመን በረሃ የሚሄድ እና እዛ እየገባ አሁን ላይ ማውጫ አጥቷል። እስር ቤት ታውቃላችሁ፣ የሳውዲ ሽማይሲ እስር ቤት፣ ሳውዲ ሽማይሲ እስር ቤት ከገባ ባችሁ እንግዲህ ስልክ እንኳን በፈለጋችሁበት ሰዓት ቤተሰብ ማገኘት ነው፣ ምንም ምንም ምንም ነገር የለም ድምጻችሁ ነው የሚጠፋው። የሆነ ክፍተት የሆነ አጋጣሚ ስታገኙ የሆነች ስልክ ስታገኙ ነው ደውላችሁ እንኳን ለቤተሰብ ድምጻችሁን የምታሰሙት። እና አሁን አብዛኛው ወጣት የገባበት ወጥመድ ልክ እንደዛ ነው። ወላህ ላዝ እና ብራይ ሰራ የለም አታላላቸው ወጣቱን ሁላ ብር እንከፍላችኋል ከፍላቸዋል ደሞዝ እንከፍላችኋል እያሉ ሲሆን ወጣቱ ብቻ አይደለም ትላልቁ ሰው ሁሉ እንደያችሁት እንግዲህ የተማረኩት ሚኒሻዎች የተማረኩት መከላከያዎች ብር አታሏቸው ነው። ብር የማይሰራው የለም እንኳን የኢትዮጵያ እቺ ሀገር የተቸገረ ህዝብ አመት ሰርቶ 6700 የማያገኘውን በወር 6700 ትከፈላለህ ዴሞዝ እናና ፋን እንትና መከላከያ ግባ ግባና ሚኒሻ ግባ ሲባል አስቡት ማንኛውም ሰው ይሸወዳል በዚህ ነገር እና እንግዲህ በዚህ መልኩ ተሸውዶ የሀገራችን ወጣት እየፈለገም በፍላጎቱ ያልፈለገም ደግሞ በግድ ወረቀት እየተጣለበት እጣ እየተጣለበት እጣችሁ ከወጣ ልጆቻችሁን ቤት ዘግታችሁ እስከ መሄድ የምትደርሱበት ሁኔታ ነው። ብዙ ሰዎች ሄደዋል። በነገራችን ላይ በዚህ አይነት ኬዝ ለምን ትመረጣላችሁ? ለምሳሌ ከቤት ሁለት ወንድ ወጣቶች ካሉ አንደኛው ወደዳችሁም ጠላችሁም ሁሉ ይቀላቀላል መከላከያን፣ ወደድክም ጠልህም በግድ ማለት ነው። እንግዲህ የዚህ ወጣት ምስኪን እናት ዛሬ ሞቱን ሰማይ ይሆን ነገ ሞቱን ሰማይ ይሆን እያለች ታነባለች ማለት ነው። እና የምትፎክሩ ሰዎች አሁን እንግዲህ ፋኖ ወሎን ተቆጣጥሯል፣ እና መከላከያ የለም መከላከያ የት እንደገባ አይታወቅም ሸሽ ምናምን ምናምን ትላላችሁ። አስቡ፣ ቁም ብላችሁ አስቡ። እንደዚህ በቅልድ መከላከያ ብድቅ ብሎ ሰሜን ወሎን ደቡብ ወሎን ከወልዲያ እስከ መርሳ፣ ሳንካ ሲርንካ ስንት ከተማዎች ጌራና፣ ወርጌሳ ይሄ መካነ ሰላም ሊብሶ ሀይቅ ይችን ሁላ ከተማ እስከ ዛሬ የነበረባትን ከተማ እንደዚህ በሰላም በአንዴ ብድቅ ጥርግ ብሎ አልሄደም። ቆም ብላቸው አስቡ። እውነት የሆነ ነገር ቢኖር ነው እንግዲህ መንግስት መከላከያዋን ያሸሸው መከላከያውን ከያለበት ከተማ ተሰባስቦ እንዲወጣ ያደረገው? ቆም ብላችሁ ብታስቡ እስኪ ምን አስቡ ይመስላችኋል? ለምሳሌ በአንድ ቀን ነው፣ ከወልዲያ መርሳ፣ እነዚህ ትናንሽ ከተማዎችም ትላልቅ ከተማዎችም መከላከያ ውልቅ ብሎ ወጣ፣ ከዛ ፋኖ ገባ ተባለ። በአንድ ቀን በአንድ ቀን ማለት ነው፣ መከላከያ ወጣ፣ ፋኖ ገባ። ምን አስቦ ይመስላችኋል? መንግስት ከዛ በነገ ጠዋቱ በሳንቃ በወልዲያ ከተማ ምን ታየ? ጀት ነው የታየው። በጀት ስንት ብዙ ሐኪሞች ብዙ ታካሚዎች እንዲሞቱ ተሰምቷል። እንግዲህ አስቡት፣ ምን ታስቡ እንዲሆን አስቡት። አዲሜ ብትፎክሪ፣ ዛሬ ብትፎክሪ ነገ ለቅሶ አንቺ ጋ ነው የሚመጣው። ምክንያቱም መከላከያ የለም፣ ከተማዋን ፋኖ ተቆጣጥሯል፣ ከሰሜን ወሎ እስከ ደቡብ ወሎ። መንግስት ደግሞ መንግስት ነው በጀት በድሮን እያነደዋል ያን በሚያደርግበት ሰዓት ማን ነው የሚጎዳው? የራሳችን ምስኪኖች፣ የራሳችን ቤተሰቦች፣ ምንም የማያውቁት ገበሬዎች። በዚህ ጥቃት ተጎጂ የሚሆነው የራሳችን ህዝብ ነው። አዝመራ እንዳይሰበስቡ ነው የሚሆኑት። አዝመራ በሰላም ካልተሰበሰበ ደግሞ ለችግር ለረሃብ ይዳረጋል አገራችን። ገብቷችኋል አሁን ወራቱ መስከረም እያለቀ ነው። መስከረም ጥቅምት ታውቃላችሁ፣ ሀገራችን ሁሉም ነገር አዝመራ እየሸተ ያለበት ሰዓት ነው። አሁን እንዲሁም መስከረም ላይ ጥቅምት ላይ እንደዚህ ቀደም ብሎ የተዘራ ማዚያ የሚባል ነገር አለ። ማዚያ የተዘራ አሁን መሰብሰቢያቸው ነው። አሁን ግን ምንድን ነው? መሰብሰቢያ ያገኙም? ለምን ይሄ ራብሻ መጣ፣ ይሄ ራብሻ መጣ። ሰው እንደተሸበረ ነው። ዛሬ ምን ተመጣ? ዛሬ ምን ይፈጠረው ይሆን? የሚሰሙት ላውን የድሮን እንዲሁም የከባድ መሳሪያ ድምጽ የጥይት ድምጽ ይሄንን እየሰሙ እንዴት ነው በሰላም አዝመራቸውን የሚሰበስቡት? የምር በጣም ያሳዝናል። የአገራችን ሁኔታ እዚህ ጋር ያለ የጥይት ጓዷታ አስቡት። እዚህ ከተማ መሀል እንግዲህ ፋኖ እየተኮሰ ያለ ድምጽ ያው እኔ ሳይለንት ስላደረግኩት እናንተ መስማት አትችልም፣ ግን ከተማ ውስጥ ጥይት የሚተኮሰው ከባድ መሳሪያ ደግሞ አስቡት ከየት አንስቶ የት እንደሚሄድ እና ብቻ እና ያገዘን እውነት በስደት ያላችሁ ፈጣሪ የአበርታችሁ ምንም ሌላ አይደለም። ሰው እንዲው እስበሱ ወንድም በወንድም ሰው እንዲው ሰው እስበሱ ደም ይፋሰሳል። በጣም ሰው ግን ተጨካክኗል። የምር የኛገር ህዝብ በቃ ሰው ወደ አውሬነት ሳይቀየር አይቀርም። በጣም ተጨካክኗል። አውሬ እኮ ለምሳሌ ቀበሮ ቀበሮን አትበላም። ተቃላችሁ፣ ቀበሮ ቀበሮን አትበላም። ጅብ ጅብን አይበላም። ለምሳሌ ጅብ ሌላ እንስሳ ነው የሚፈልገው። ፍየል፣ በግ፣ ከብት እነዚህ እንስሳዎች ይፈልጋል ለመብላት የራሱን ወንድሙን አይበላም። የራሱን ስጋውን አይበላም። የራሱን ደሙን አይበላም። የራሱን ደም አይጠጣም። ሰው ግን ምንድነው? የኢትዮጵያ ህዝብ በጣም ተጨካከነሰ። ምን ነው ከሌላ ዜጋ ከሌላ ሀገር ጋር እኮ ቢዋጋ እንዲሁ ችግር የለውም። አንድ ተሰብስቦ አንድ ኢትዮጵያዊ ከሌላ ሀገር ጋር ጦርነት እንዲያለው ይታወቃል። ጠይ እንዲሁ ይሻላል። አሁን እኮ ያለው እውነት በጣም ነው የሚያሳዝነው። ለምን አስበሱ ስለሆነ አስበሱ ወንድም ወንድም ስለሆነ የሚገድለው እና በጣም ነው የሚያሳዝነው የሀገራችን ሁኔታ ወገን። የምር ሁላችሁም ዱአ ጸሎት አድርጎ ለፋኖ አታሽካብቶ ለመንግስት አታሽካብቶ፣ ሁሉንም ጥላችሁ ይልከን ሀገራችን ሰላም የሆንልን እያላችሁ ዱአ አድርጉ። አዎ ይሄ ነው የሚያዋጣው። ይልቁን ምናልባት ያንዲት ሚስኪን ዱአ ሊደርስ ይችላል አይታወቅም። እና ፋኖ አሸነፋል። ፋኖ 2018 የፋኖ ነው የምናምን። ሁሉም ኢትዮጵያዊ ነው። ፋኖም ኢትዮጵያዊ ነው። ሰራዊትም ኢትዮጵያዊ ነው። ሃላስ ሁሉም ሰው ነው። ለቆነ ስለኛ የሚጠቅመና ሀገራችን ነው ሰላም ከሆነ እነዚህ ሁለት ሰዎች አንድኛቸው አሸንፈው ወይ አንድኛቸው ተሸንፈው ሰላም ከወረዴ ገበሬም ዘንቶ ይሰራል፣ አረብ ሀገር ያለችም ሴት ዘንታ ስራዋን ትሸቅላለች። ወላህ ላዚቀን ያሁን ያለሁበት ሁኔታ በቃ የተላጃው ውጭ ነው የሚገኘው፣ የውጭ ተላጃ ነው የሚገኘው። ቅንጭላት ሊነካለት እኔ ለሰንቶ አስባለሁ መሰላችሁ ሆነት እና አታቀጣጥሎ ሳተን አታቀጣጥሎ ማለት ነው። የሚዲያ ሰዎች በተለይ የአረብ ሀገር ሰዎች የአረብ ሀገር ያለን ሰዎች 24 ሰዓት ኦንላይን አንጠፋም፣ 24 ሰዓት ኔትወርክ ላይ ስለሆነ ሁሉን ነገር እናያለን። ያለን ያን በምናይበት ሰዓት ያዝ በለው ፍለጠው፣ ፍረጠው። ከዛስ ኢትዮጵያ እኮ ስትሄድ ፋኖ የእንትና ፋኖ ስትል የነበረ ይሁን ላይ ኢትዮጵያ ስትሄድ ስሟን ቀይራ አስገባቷ ስምገጭ አድርጋ አረብ ሀገር ያለች ስት የነበረን ቪዲዮ የተባለች ዲሊት አድርጋ ነው ሀገር የምትገባው። ለምን ይሄ ይሆናል የምር እንዴ? ወንድ ከሆናችሁ ጀግና ከሆናችሁ፣ የሴት ፋኖ አለ የሄዳችሁ፣ ለምን አትዋጉም? ቢያንስ ምግብ እንኳን ብስሉላችሁ አረቤት ቁጭ ብለሽ ከነ በላይ ግርሽን ሰቅለሽ ፋኖ ፋኖ ፋኖ ፋኖ ከምትይ ማለት ነው። ወላሂ እኔ በነገራችሁ ላይ የማንም ደጋፊ ስላልሆንኩ ነው እንደዚህ የምላችሁ። ከደገፋችሁ ደግሞ መብታችሁ ነው ተሳዲያ